ጋይስ ቤቷ እየተባረከ ነው። ረስቲ እኔንም ባርኩትን። ደሷ እንደ ሰው እጃችሁ ባርክውስ። ኧረ እንደው ዛሬ ለጌሜ ያለብን ሰዎች ነን። ሰዓቱ ሲደርስ እንገሩኝ። ማሬ እኔ አልኖርም አልኖርም፣ እንትን እሄዳለሁ። ውዶች የሚወልድ ሰው አለ፣ የሚወልድ ሰው አለ። ማሬ አሁን የእነ መሲ ሰዓት አሁን። ከዚህ በኋላ የሚወልድ ሰው አለ ከዚህ በኋላ የሚወልድ ሰው አለ። ማር ሄዳለሁ፣ ሄዳለሁ ክርስትና ነበር ያልኩት ዛሬ። ክርስትናውን ቀረ ሳንሄድ ቀረ። እሚወልድ ሰው አለ ውዴ። የመሲና የሷ ጨዋታ ጊዜ የሚወልድ ሰው አለ ማር። እስቲ ስጡ እንደ መኒጋልስ ቢሆን ኬት። እኔ እንደው ችግሬ ጊፍት ሲሰጠኝ አስር ብርንቱን አምስት ስት ብርንቱን ወደ አካውንቴ ቀጭ ነው ማረጋት። እንደው ቤዝዬ አሁን ልዋረድ እኮ ነው። መሲ መሲ ምስር ምስር እንዲህ ነው የምንሆነው ጋይስ። ያረ እንደው በፈጠራችሁ ስጡ፣ እንደው በመቤት እስቲ ሰወዳችሁ፣ እስቲ በአላ ስጡ፣ እስቲ ስጡ። አዎ በሰላም ትገላገል። እግዚአብሔር ይስጥሽ ደስታ። ያው አዎ ማሬ፣ የሚወልድ ሰው አለ አለ። አሁን ሰዓቱ ቀጠሮው ትንሽ ሰዓት ቆይቶ ነው የሚወልድ። አለ ውዴ የለውም ከላይ በወጣለሁ ማሬ። ሳርጌት ሂደሽ ነው ምናምን እንዳታስቡ ቀድሜ ልንገራችሁ ብዬ ነው ቴቶ እንጂ እውነት የሚወልድ ሰው አለ። ጎመ ታምዳ አዎ ማሬ። ማለት ነው ማለት ነው እ ዳ መቆራረጥ ማለት ገሻ እንዴት? ምን መቆራረጥ የለኝም። ታዲያ ከየት አምጣልኝ? እርጉዝ ልትወልድ ነው አልኩኝ። ተይ እንጂ ሰኒ፣ ተይ እንጂ። እንዴት እንትናው እርጉዝ ነው የሚቀድመው ወይስ ጌም ነው የሚቀድመው? ተይ እንጂ መሲ። ነገም ቢሆን እሰጣታለሁ። ጓደኛ ከእርጉዞ ስማ፣ ሁሉ ቅዱስ ጌታ እሺ መሲ እዚህ እንደ ሀሳብ ትምጣና ልስጣት። መሲን እናንተን አንጥሩ። እንደ ሀሳብ እዚሁ ልስጣቸው፣ አልፈልግም። በኋላ ሰው ባየበት አደራሽን ጋላክሲና መዚጋን ያዩ በህጋም ላ እንዴ ከጋላክሲ ውጭማ ለመስጠት ምን ችግር አለው? ከጋላክሲ ውጭማ የምሰጥ ከሆነ እኮ ምንም እርጉዝ መውለድ አያስፈልገውም። እንዴ ከጋላክሲ ውጭ፣ ታዲያ ጉቺ እያማችሽ ነው ሳሪ። አረ ተው፣ የጉቺ የጉቺ ነገር ተው። ውሃ ያጣጣው አምሮብኝ ነው የሄድኩት፣ ቆንጆ ሆኜ ነው የሄድኩት። ትናንትና ደግሞ ከመኪና አወራረጅ የንግስቶች፣ ከንግስቶች እጅ ደግሞ የሚወጣው ታውቂያለሽ ምን እንደሆነ? ድምጽሽ ታፍኗል። አንድ ቁጥር ጻፉ ጋይስ ስኳር ድንች መቷል። ዶች ውዶች ስኳር ድንች የምትፈልገው ባለ ገና ከኤርፖርት አሁን ይሰማል። ሳሪ ገና ከኤርፖርት ትናንትና አወራረድሽ እንደ ንግስቶች ነው ከመኪና ዞር ብለሽ አስተያየትሽ እንደ ንግስቶች ነው። ይሄንን ምን ፈጣሪ እመቤቴን ነው የምልሽ፣ አረጋሽ ትሙት ነው የምልሽ። ምን አውርታኝ እንደሳኩ ብነግርሽ ትሞቻለሽ እኮ። ከንግስቶች እጅ ደግሞ ፑሽ ሲደረግ የሚወርደው ነገር ታውቂያለሽ፣ የሚጮህ ነገር ነው። ድብልቅልቅ ያደረገው መሬቱን። ልጅ የምትፈልጉ ግቡ። ይው ለዚህ እኮ ነው ፀበል ይሄዱ ይመስላሉ፣ ማህበር ይሄዱ የምትለው። የምትገዙ አንድ ቁጥር ጻፉ ጋይስ። ስኳር ድንችም አለ ሸንኮራ መቷል። እሺ፣ የምትገዙ አንድ ቁጥር ጻፉ ጋይስ። አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ ቤተሰብ። እኔ ግን በጣም አሳዘናችሁ። ያቺማ ሃዩን ጋ ሂዳችሁ በራሳቸው ጊዜ መዋረዳችሁ ማንጋ ጉቺ ናት ኧረ ተወኝ ምንም እኮ አላደረግን ወንድሜ ምን አደረግን አለች ደግሞ ቆይ ለጆካ ልንገረው እንዴ ሳሪ ጆካ ደህና ነህ አሎ ቅድም እየሳ ፈልጋለሁ ብያለሁ አልነበር እንዴ ቅድም ረስቼው ነው እሺ መሲሻ ጌም አላት ዛሬ መሲ ማን ፕሊስ ላይ መሲ ሀበሻ እሺ

አንቺ ግን እዛው መንበቃያው ድረስ እቃሽን እያሳየሽ እርቃንሽን። እሷ ሀሳብ የለባት ምን ቸገራት? እንደዛ አጋጣሚ ንፋስ ቢመጣ ቢታይስ? እንደ አንቺ እንደ ሀገር እንደ ቤተሰብ እንደ ዘመድ እንደ አንቺ ያዋረድን እኮ

እባክሽ ኧረ ተይ ኧረ ተይ ኧረ ተይ ጉቺ፣ ኧረ ተይ ተይ ተይ ተይ እላታለሁ። ምን አባታችሁ ታመጣላችሁ? ምንድነው? እንደዚህ ይመስላችሁ የመጣችሁት? የማህበር እያለች እንደዚህ እያለችን አልኩ። ምንም በዛ ላይ ስንት ሽቶ መሰለ ሰው ሰጥቷቸው። ሀቢብ እኮ ያንን አይቶ ያንን ታፋ አይቶ ነው እዛው ማጥቶ ባሉ መብላቱን ትጥላ አብሎ ይመለከታታል ሰስቶ። አይ ሀቢብ ማሲ ብርጅስቶን እኔ የአቢብ ነገር እኮ የሚያሳዝነኝ ማሲ ብርጅስቶን ሱሪ ለብሳ ስትሄድ እሱ አጋፉን ከፍቶ ይቀራል። እሱም አይተኸዋል፣ ሲጎራረሱ አቦ እንዴት አርጋ ገለጠችው። እንትና ውሽዬ በፖርሳ እንትን ብረታ ብረቷን ይሄንን የእጇን ካቴና ምናምን ሰብስባ በፖርሳ አቀባቷ ምናምን ባስገባች በፖርሳ ተጋረክ ታው እኔ ሁላው ተከትክፍና እኔ ሀቢብን ሀቢብን ለደበደበች ሴት እከፍላለሁ። ቅጥቅጥ አርጉት። ልፍስፍስ ወንድ እያሰደበ ያለ እሱና ዲጄ ሙለር የሚባሉ ዝልግልጎች፣ ሁለት ዝልግል በየሴት ያ ዛሬ አንዷን ካየ አሁን ደግሞ የጉችን የጉች እግር ተመቸኝ ብሎ የለቅሶ ቪዲዮ ሰራለሁ እያ ሀቢብ ጋልጣሉ አይሰማኝም ታው ሶስት ሴንቲሜትር ራክ ከሴቶች አረባክ ብለውኝ ወንድሜ ምንም አይሰማኝም። ምንም አልሰማ አለ እንደው ምን ይሻለዋል? ይኸው ከውሽዬ ጋ ተጣላ እንግዲህ ከውሽዬ በላይ እንዳለ ያለችው ያ ሰጠሁትን ፓንቴን ራሱ አጣይም እንኳን ፊት ብላ አባረዋል። አይሰማም። መክሬው ነበረ፣ መክሬው ነበረ እኔ ሀቢብ ጣም ማን እያሳዘነኝ እናቴ ድምፅ ጉቺ ሲያጎርፋት ጉቺ ደማ ሲያጎርሳት እጁ ይንቀጠቀጣል። እንደዚህ ጥሬ ስጋ ጥሬ ስጋ እያጎረሳች። አዎ ሰማሁ።